ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኑስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬ ደግሞ የአማርኛ ፊደላቶችን በመቁጠር በሁለተኛው ክፍል ተገናኝተናል። ባለፈው ወደ 18 ፊደላቶችን አሳይቻችኋለሁ። በዛሬ ትምህርታችን ደግሞ የሚቀሩትን እናያለን ማለት ነው። ያ ማለት ያው 16 ፊደላቶችን ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 አስራ ስድስት ማለት ነው። አስራ ስድስት እና አስራ ስምንት በአጠቃላይ ሰላሳ አራት ፊደላቶች ሆኖ ማለት ነው። በቀጣይ ሁለቱንም አንድ አድርጌ ደግሞ ሰላሳ አራቱንም ፊደላቶች በአንድ ረዘም ባለ ቪዲዮ ውስጥ አካትቼ አንድ አድርጌ እሰራላችኋለሁ ማለት ነው። በዛሬ ትምህርታችን ግን እንደባለፈው እነዚህን ከቀኝ ወደ ግራ፣ ከላይ ወደ ታች እናነባችኋለን ማለት ነው። ጊዜ ካለን ደግሞ ቃላቶችንም ደግሞ ለመመስረት እንሞክራለን። እስከ መጨረሻው አብራችሁ ይቆዩ ማለት እፈልጋለሁ። በተጨማሪ ያው የእናንተ ስራ የሚሆነው አሁን ከኔ ጋር ማንበብ እኔ ቀስ ብዬ ለማንበብ ሞክራለሁ። ከኔ ጋር እያነበባችሁ ደግሞ መጽሐፍ መጽሐፍ የሚኖርባቸዋል ማለት ነው። ምክንያቱም በአካል አብሬያችሁ እንዳለው ማሰብ ይኖርባቸዋል። አብሬያችሁ እያዘዝኳችሁ እንደሆነ አስቡና እየጻፋችሁ ምናምን በደንብ እስከ መጨረሻው አብራችሁ ትጨርሳላችሁ። በጣም በቃ ቀላል ነው አማርኛ እንዳፈሩት እሺ፣ በጣም ቀላል ናቸው። ያው ከፊደሎች ቅርጽ እንኳን ጀምራችሁ ስትመለከቱ በጣም ቀላል ናቸው። ብዙ ይመስላል አሁን እዚህ ቦርድ ሞልቶ ስታዩት በጣም ይህን ሁሉ እንዴት እችላለሁ ልትሉ ይችላላችሁ፣ አውቃለሁ። አሁን እንኳን አማርኛ ይህን ያህል ፊደላቶች እነ ምንድነው እሱ፣ እነ ግሪክ፣ እነ እንግሊሽ፣ ራሱ አረቢክ፣ እንደዚህ አሁን ብዙ አይደለም። የአረብኛ፣ የእንግሊዝኛ፣ የግሪክ እና የሌሎችም የብዙዎቹ ቋንቋዎች ፊደላቶች እንደ አማርኛ ብዙ አይደሉም። ከዚያ ለምን ነው ብዙ ያልሆኑት? ከአማርኛ የሚያንስ ሆኖ ሳይሆን ያ ቋንቋ የአጸጣፍ ቴክኒክ የሚጠቀሙበት መንገድ ነው። ለምሳሌ እንግሊዘኛንም ብንወስድ እንግሊዘኛንም ብንወስድ ይህን የወን ቤቶች በአጠቃላይ በደብሊው ይወስናል ይወክላቸዋል። በደብሊው ይወክላቸው እና ሌላውን የሚያደርገው ምንድነው አምስት ቫውሎች አሉ። እነዚህ አምስት ቫውሎች ኤ፣ ኢ፣ አይ፣ ኦ እና ዩው ይባላሉ ማለት ነው። እንግዲህ እነዚህን ፊደላቶች ከዚህ ከዋና ከተሰጠው ፊደል ጋር ስትቀላቅሏቸው የምትፈልጉትን ይጽፉላቸዋል። ከዚህ አንጻር አማርኛ የሚጠቀመው የአጸጻፍ ዘዴ እና እንግሊዘኛና መሰሎቹ የሚጠቀሙት የአጸጻፍ ዘዴ በጣም የተለያየ ይሆናል ማለት ነው። እንግዲህ ስለ ቋንቋ ካወራን ከዚህ በላይ ደግሞ ወደ ቻይንኛ እና ወደዚህ ወደ ሩቅ ምስራቅ አገራት ያሉ ቋንቋዎች ደግሞ በጣም አስቸጋሪ ናቸው። ምንድን ነው እነሱ ደግሞ የሚጠቀሙት ከአማርኛም ደግሞ በከፋ ሁኔታ ካራክተር የሚባል አለ። ካራክተር ያ ማለት ለምሳሌ ማርከር የሚባል የራሱን ጽሁፍ ሰው የሚባል የራሱን ጽሁፍ ቤት የሚባል የራሱ እያንዳንዱ ነገር ልክ እንደ ቃሉ እንደ ባፋችን ስንናገረው እንደሚለያየው ሁሉ በጽሁፍ ሁሉ የማይገናኝ የተለያየ ምልክት ነው የሚሰጡት። እንግዲህ አስቡት ቻይንኛ ለምሳሌ ለመጻፍና ለማንበብ ከ15 ሺህ እና ከዛ በላይ የሆኑ ካራክተሮችን ማወቅ አለባችሁ። አስባችሁታል? በጣም ኮምፕሊኬትድ እና አስፈሪ ነው። እና አማርኛ በጣም ቀላል ነው እንደምታስቡት፣ እንደዚህ ግጥም ብሎ ስታዩት ከባድ ሊመስል ይችላል። ልክ እንደነገርኳችሁ ነው። አሁን በእንግሊዘኛ ወወወየው ወ ብላችሁ ስጽፉ ወ ስትሉ እንደዚህ ታደርጋላችሁ። ከዛ ው ስትሉ ደግሞ ዩ ታደርጋላችሁ። ዊ ስትሉ ደግሞ አይ ታደርጋላችሁ። ዋ ስትሉ ኤ ታደርጋላችሁ። ወየ ስትሉ ኢ ይቻላል፣ አሊያም ደግሞ አይ ኢ ማድረግ ትችላላችሁ። ከዛ ደግሞ ዊ ስትሉ ምንም አጨምሩበትም። ወ ስትሉ ደግሞ የመጨረሻው ዊ ኦ ታደርጋላችሁ። አሁን ይህን አይነት ፕሪንሲፕል ስለሚጠቀሙ እንግሊዝኛና ሌሎች እንደዚህ አይነት የምዕራባውያን ቋንቋዎች ደግሞ የላቲን ቋንቋ የሚጠቀሙት ማለት የላቲን ፊደል የሚጠቀሙት ልክ እንደዚህ ነገር ነው ማለት ነው። አማርኛ ግን ብሎስተት ያስፈራል ግን ቴግን ያሳያችሁ ለምሳሌ አንዱ አንድችን ከለያችኋቸ ከለያችሁ ሌሎቹ ከእሷ ብዙም የወጡ አይደሉም። አንድ መያዝ ያለባችሁ ማለት ነው ከዋናው ፊደል የወጣ አይደለም። አብዛኛው የሚለየው የሚጨመሩ ምልክቶች ናቸው። እነሱ ደግሞ በጣም በሚገርሙ ሁኔታ ቀላል ናቸው። ያው ለምሳሌ የአንደኛ ፊደሎችን ብትመለከቱ ከዚህ ጀምራችሁ ማለት ነው። ይህን እንዳለ እዚህ ላይ ብትመለከቱ የአንደኛ ፊደል ምንም አይነት ቅጥያ የላቸውም። አስተውሉ ወ እዚህ ላይ አ እዚህ ላይ ዘ፣ ዠ፣ የ፣ ደ፣ ጀ፣ ገ ምንም የጎንዮሽ ቅጥያ የላቸውም። ወደ ሁለተኛ ፊደሎች ግን ስትመጡ ያው ከጎን ከጎን ከጎን ያንዳንዱ ፊደል ከጎኑ ቅጥያ የሌለው የለማ ፊደላቶች ቅጥያ ተጨምሮባቸዋል ማለት ነው ስለዚህ ከዋናው ፊደል ላይ ሁለተኛ ማረግ ስትፈልጉ ቅጥያ ነው የምትጨምሩት ከጎኑ ላይ ማለት ነው ስለዚህ በእንግሊዘኛ ቢሆን ው ስንል ለምሳሌ እንደዚህ ደብል ዩ ደብል ዩ የምናደርገው በአማርኛ ሲሆን ግን ፊደሉ እንዲሁ እንደሚልም ው ብላችሁ እንደዚህ አንድ ፊደል ብቻ ነች ማለት ነው አያችሁ ስለዚህ ጊዜና ወረቀት ይቆጥባል አማርኛ ሲቀጥል ስትማሩት ፊደሉ እራሱ አሁን እንዲህ ቴክኒኩን ከተረዳችሁ ከአማርኛ እና ና ከላቲን ፊደላት ከሚጠቀሙ ቋንቋዎች እየተሻለ ነው ማለት ነው። ያው ሁለተኛ ፊደሎች እያንዳንዱ ሁለተኛ የሆነ ቅጥያ ነው የምንጨምርባቸው ያው እዚህ ጋር ማየት ትችላላችሁ ማለት ነው። ቅጥያ ነው የምንጨምርባቸው። ሶስተኛ ፊደሎች ደግሞ ያው ሶስተኛ ፊደሎች እግራቸው ላይ ነው ወደ ቀኝ የሚሄዱት ማለት ነው። እግራቸው ላይ ያው እግራቸው ላይ ሁሉ ሁሉ የሚባሉት ሁሉም በሚባል ደረጃ ከእግራቸው ወደ ጎን ወደ ቀኝ የተጣመሙ ናቸው ማለት ነው። ከታች የሁለተኞቹ ከጎን የሶስተኞቹ ደግሞ ከታች ማለት ነው። አንዱ ይሄ ነው። ሌላኛው ይህ የምትባል ፊደላለች አለች። ይቺ ከጎኗ ላይ ነው ያው። ከዚህ ላይ እንደዚህ ማድረግ አንችልም። የዚችኛ ይቱን እዚህ ጋር ጎኑ ላይ አድርገን እንዲህ ነው የምናደርጋት ማለት ነው። አንድ ኤክሴፕሽን ትባላለች። ያው በቋንቋ ትምህርት ውስጥ ኤክሴፕሽን የሚባል አለ ከህጉ አንዳንድ በአነጋገርም በአጻጻፍም በፊደልም በሆነ በሆነ ሁኔታ አንዳንድ ለሆነ ምክንያት ወጣ ያሉ ነገሮች ሲኖሩ ኤክሴፕሽን ወይ በእንግሊዘኛ ኤክሴፕሽን ወይ ደግሞ በአማርኛው ያው ልዩ ሁኔታዎች ይኖራሉ ማለት ነው። ኦኬ፣ ወደ አራተኛዎቹ እንምጣ። አራተኛ ፊደሎች ደግሞ ያው እነዚህ ናቸው፣ እነዚህ ናቸው አራተኛ ፊደሎች። ዋ አ ዛ ዣ ያ ዳ ጃ ጋ እንላለን። እና ምን አይነት ምልክት አላቸው? እግራቸው ረዣዥም ነው አሁን እዚህ ላይ ስንት አለ መሰላችሁ? ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር ብለን እንመድባቸዋለን ፊደላቶችን ማለት ነው። ግን እንዳጠቃላይ ግን ዋናው ነገር ምንድነው አንድ እግራቸው ረዥም ይሆናል የሚል ነው እንጂ ለምሳሌ ባለ ሁለት እግር ሲሆኑ ያው እግራቸው በዚህ አንፅር ይሆናል አራተኛ ፊደሎች ማለት ነው። እግር አልባ፣ ባለ አንድ እግር ሲሆኑ ደግሞ ያው እግራቸው ወደ ቀኝ ይታጠፋል። እግራቸው ወደ እንደምሳሌ ለምሳሌ እንደ ምሳሌ እቺን ፊደል ማየት ይችላል አላችሁ ማለት ነውና፣ እቺን ገን ባለ አንድ እግር ስለሆኑ ማለት ነው። ባለ ሁለት እና ባለ ሶስት ሲሆኑ በግራ በኩል ያለው ያጥርና በቀኝ ረጅም ይሆናል። ይሄ ቀጣይ እሰራላችኋለሁ። ባለ አንድ እግር፣ ባለ ሁለት እግር፣ እግር አልባ የሚባሉ አሉ። እነሱን አሳያለሁ። ይሄው ለምሳሌ ወ እግር አልባ ነው። እግር የለውም ነበር ከመሰረቱ ማለት ነው። አራሱ የለውም ነበር ግን፣ ስለዚህ እግር የሌላቸው የረቡበት መንገድ ራሱ እግር አልባ ፊደሎች። ይሄው ተመሳይ ነው። ባለ ሁለት እግር የሚባሉት ይሄ ይሄ ይሄ ይሄ ተመሳይ ነው። ባለ አንድ እግር የሚባሉትም ያው ተመሳይ ነው። ስለዚህ አንድ እግር፣ ሁለት እግር እና ሶስት እግር ብላችሁ ካያችሁት በጣም በጣም ቀላል ነው። ኦኬ እንግዲህ ከዚህ ቀጥሎ የማሳያችሁ አምስተኛ ፊደሎች ናቸው። አምስተኛ ፊደል ማለት እነዚህ ማለት ነው። ያው እነዚህ ፊደሎች ያው ቀለበት አላቸው። እያንዳንዱ ፊደል ከጎን በስተቀኝ በኩል ቀለበት ይጨምራል። ያው ሁሉም ሁሉም ማለት ነው። ስለዚህ አንድ ቀላል የሚያደርጋቸው ነገር ነው። አያችሁዋ እንግዲህ አስቡ የአምስተኛ ፊደሎችን ለመጻፍ በእንግሊዝኛ ምን ልትሉ ነው? ለምሳሌ ወን በመጻፍ ደብሊው ታደርጋላችሁ፣ አይ ኢ፣ ረዥም ሶስት ፊደል ተጠቀማችሁ ማለት ነው። አማርኛ ከሆነስ በቃ ጀስት ው አንድ ፊደል ብቻውን ከነምልክቱ አምስተኛ ፊደል ሆኖ ማገልገል ይችላል ማለት ስለዚህ አማርኛ ቀለል የሚያደርገው ነገር ይሄ ነው ማለት ነው እና ድምፁ ራሱ ቢጠብቅ ቢላና ብዙ ጊዜ የሚጨነቅ ቋንቋ አይደለም አማርኛ። ሌሎች ቋንቋዎች ብዙ ጊዜ ያለው ይጠብቃል፣ ይላላል፣ ያጥራል፣ ይረዝማል፣ ምናምን የሚባሉ ብዙ ባህሪያቶች አሉበት። ለምን እንግዲህ ባውል ምናምን እንደዚህ የሚጠቀሙ ቋንቋዎች በተፈጥሯቸው ሊንክ ምናምን የሚፈጥሩ ናቸው። ይህ ግንኙነት ካልተያያዘ ምናምን ለመናገርም ፈጣን ለመጻፍም የሆነ ኮንትራክሽን ምናምን የሚበዛበት አይነት ናቸው ማለት ነው። ለምሳሌ እንግሊዝኛን ፈረንሳኛን ማየት ትችላላችሁ። እና አማርኛ ግን ማሳጠር ምናምን የሚባል የለም በአማርኛ እንዳንድ እንደመጣ ቃሉ ነው የምንጠቀመው ማለት ነው። ኦኬ ሌላ እንግዲህ ይህን ካየን፣ ስድስተኛ ፊደሎች ስትመለከቱ ያው እነዚህ ማለት ነው። እነዚህ በነገራችን ላይ ምሰሶ ወይ ደግሞ እናት ፊደሎች ይባላሉ። እናት ፊደሎች ይሄ አንደኛ ፊደሎች ሳይሆኑ በአማርኛ እንደዋና ፊደል የሚቆጠሩት ስድስተኛ ፊደሎች ናቸው። ስድስተኛ ፊደሎች ማለት በድምጻቸው በጣም አጭር ናቸው። እንደ ሌሎቹ አይደሉም። አናባቢ ራሱ በእንግሊዝኛ ቢሆን አናባቢ የላቸውም። ለምን ብቻቸውን በቂ ናቸው፣ አጭር ስለሆኑ ማለት ነው። ለምሳሌ ው እ ዘ ዥ ይ ድ ጅ ግ የሚል ነው። አጫጭር ናቸው። እንዲያውም ከቃላት ጋር ሲሄዱ ጭምቅ በአማርኛ ኮንትራክሽን ወይም ደሞ ጭምቀት የሚፈጥር ፊደል ቢኖር ስድስተኛ ፊደሎች ናቸው። ሶ እነዚህ ዋና ፊደሎች ይባላሉ። እንግዲህ ዘ የደገ ከመጀመሪያው ጋር ያው የቅርጽ ይዘታቸውን አይለቁም እንጂ እንደሌሎቹ ሌሎች እስካሁን እንዳሳየኋችሁ ወጥ የሆነ ምልክት የላቸውም። ያው በተመሳሳይ መሄድ እንችላለን። ዛሬ ውና ተመሳይ ተመሳሳይ አይደለም። ዝናዥ ይመሳሰላሉ፣ ይህ ይለያል። ድናጅ ይመሳሰላሉ፣ ይለያል። ስለዚህ የራሳቸው ባህሪ ያላቸው ያው መጀመሪያ ስታጠኑ የስድስተኛ ፊደሎችን ምታጠኑ እመክራለሁ ማለት ነው። ሌላኛው ሰባተኛ ፊደሎች ናቸው። ሰባተኛ ፊደሎች ያው ወደ ቀኝ የመርዘን ባህሪ ያላቸው እነዚህ ባዶ እግር ያላቸው ማለት ነው። ግን ሁሉም አይደሉም እዚህ ላይ ሌላኛው ሁለት እግር ያላቸው ፊደሎች በቀኝ አጭር ይሆናሉ። ያው ባለአንድ እግር የምንለው ይሄ የራሱ ባህሪ ያለው ኤክሴፕሽን፣ ያልኳችሁ ቅድም እነዚህ በሁለት እግር ያላቸው ያው ቶታሊ ሁሉም በሚባል ደረጃ በቀኝ በኩል አጭር ናቸው። እዚህ ላይ ማየት ትችላላችሁ። ጎ ለየት ያለ ነው እና ያው አብዛኞቹ ከላያቸው ቆብ ይኖራቸዋል ወይ ደግሞ ወደ ግራ ወደዚህ ይታጠፋሉ ጭምድምድ ብለው ማለት ነው ወይ ደግሞ በቀኝ በኩል አጭር ይሆናሉ። እንደዚህ አይነት ባህሪ ያላቸው ስለዚህ ከዚህ ሁሉ ባየነው መሰረት የአማርኛ ፊደላቶች በጣም ቀላል ናቸው። ለምን ቀላል አልኳችሁ? እንዳልኳችሁ ተመሳሳይ ባህሪ ነው ያላቸው ብዙ መስለው ቢታያችሁ ባህሪያቸውን በማጥናት ብቻ በቀላሉ መልመድ ትችላላችሁ ማለት ነው እና ይህንም ደግሞ ለማድረግ እኛ ጋር በውስጥ መስመርም ማጥናት ትችላላችሁ። እኛ ጋር በጣም ብዙ ልጆች እያጠኑ ነው በውስጥ መስመር በሳምንት አምስት ቀን በቀን አንዳንድ ሰዓት ነው የምናስጠናው። በደንብ ሀሁ አስቆጠረናችሁ፣ ቃላት አስመስረተናችሁ፣ አስነብበናችሁ በአግባቡ መጻፍ ማንበብና መረዳት እስከምትችሉ አሰልጠነናችሁ። መማር ትችላላችሁ ማለት ነው እኛ ጋ። ስለዚህ ትምህርቱ ዛሬ መጀመር ትችላላችሁ። የስልክ ላይ በሚያልፈው ሴቭ ታረጉና ወይ ደግሞ ሊንክ አለ በዲስክሪብሽን ላይ፣ እሱን ተጫናችሁ ገብታችሁ ቀጥታ እኛን አናግራችሁም ዛሬ መጀመራችሁ ጀምራችሁ ትምህርታችሁን ቀለል አርጋችሁ መቀጠል ትችላላችሁ ማለት ፈልጋለሁ። አሁን ላስቆጥራችሁ። አሁን ቴክኒኮቹን ምናምን ያለውን ባህሪ ስለነገርኳችሁ አሁን እንቆጥር፣ አብረን እናንበባቸው ማለት ነው።

ጎ መልካም። እሺ፣ አሁን እነዚህ ወደ ጎን ነው ያነበብኩላችሁ። ወደ ታች ደግሞ አንዴ ድገምና ወደ ነዛ እንሄዳለን። ወደ ነዛ እንሄዳለን። እሺ፣ ከመጨረሻው ልጀምርላችሁና ወ ኦ ዞ ዞ ዦ ዮ ዶ

ፊደሎች ናቸው። 1 2 3 4 5 6 7 ስምንት ፊደላቶች ከነ ቤተሰቦቻቸው ማለት ነው። ያ ማለት ያው ወደ ሰባት ስለሆኑ ስምንት ሲባዛ በሰባት ወደ ሀምሳ ስንት አካባቢ ነው? ወደ ሃምሳ ስድስት አካባቢ ማለት ነው። እነዚህ ፊደሎች አይተናል። አሁን ደግሞ ወደዚህ እንመጣለን ማለት ነው። ኦኬ ጠ ጡ ጢ ጣ

U o sa su so si sa se si so እሺ፣ ይሄም ተመሳኝ ነው። ሞክሸ ፊደላቶች የሚባሉ እንዳሉ ትናንትና ነግሬያቸዋለሁ አይደል? ስለዚህ እነዚህ ሞክሸ ናቸው። ተመሳሳይ ስም ያላቸው ማለት ነው። ስለዚህ ፀ እንላለን። እዚህ ላይማ ማለት ነው ፀ

ጠ ጨ ፀ ጸ ፈ ፐ ቨ። በጣም ጥሩ። ስለዚህ ዛሬ ሁለተኛውን ቪዲዮችን በዚህ መንገድ መስራት ችለናል ማለት ነው። ስለዚህ ትናንትና 18ቶቹን ሰርተናል። ዛሬ 16ቶቹን የአማርኛ ፊደላቶች ተምራችኋል ማለት ነው። ስለዚህ ምናልባት አሁን በቀጣይ አንድ አድርጌ ደግሞ እሰራላችኋለሁ ሁለቱንም በአንድ አረግና የተለያዩ ቪዲዮ ከምታደርጉ አንድ ረዥም ቪዲዮ ሆኖ እንድታዩ አደርጋለሁ። በተረፈ ለዛሬ የነበረን ቆይታ ይህን ይመስላል። ሐሳብ አስተያየት ካላችሁ በኮመንት ላይ ማስቀመጥ ትችላላችሁ። ያው መጽሐፍ ምናምን ከከበዳችሁ ደግሞ እኛ በውስጥ መስመርም ስለምናስተምር ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ ተገናኝተን ትምህርታችሁን ዛሬውን ጀምራችሁ በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት ለዚያውም ደግሞ የሚመቻችሁን ሰዓት እናንተ መርጣችሁ እናስተምራችኋለን። በጣም ጥሩ እና ብዙ ልጆች የተቀየሩበት እድል ነው። ይህንም እናንተ ብትጠቀሙ አዳዲስ የሆናችሁ ልጆች ደስ ይለኛል። በተረፈ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ይህን ማድረጋችሁም ያው በቀጣይ ቪዲዮ ዩቲዩብ ላይ እንደገባችሁ መጀመሪያ እንዲመጣላችሁ ያደርጋችኋል ማለት ነው። በተረፈ እስከ ሰዓት አብራችሁ ስለቆያችሁ ስለተከታተላችሁኝ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።